ሰላሁደች እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታየው ሳራ እባላለሁኝ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ስለ ፋሽን፣ ሌክጃዊ ዲ አይ ዋይ አድርጎ ቤት ማሳመር እወዳለሁኝ። የኔን ላይፍ ኤክስፒሪያንስ የሶስት ልጆች እናት ነኝ። አሜሪካ ውስጥ ነው የሚኖረው። እንግዲህ የኔን ላይፍ ኤክስፒሪያንስ ከእናንተ ጋር ሻር አድርጋለሁ። እንደዚህ አይነት ነገር መስማት የምትፈልጉ ሰዎች ካላችሁ ሰብስክራይብ እያደረጋችሁ ቤተሰቡ ላለሁኝ እናንተ ደግሞ ሳራ በርች እያላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ ሶስት ነገሮች ለእኔ የጠቀሙኝ ብዙ ጊዜ እዚህ መጥቼ ሼር የማደርጋቸው እኔ ኤክስፔሪንስ ያደረጓቸውን ነገር ነው፣ የሰማሁትን ብቻ ሳይሆን ማለት ነው። እና ለእኔ የጠቀሙኝን እንደዛ ነገሮችን ብናርክ ህይወታችን ደስተኛ ሆነ እንሆናለን ብዬ የማስበውን ነገር ሼር አድርጋቸዋለሁ። ከዛ በፊት እንደተለመደው የቀን ፎርሳይን ላሳያቸው። የዛሬ ፎርሳይ ሊዊቪታውን ኦን ደ ጎ ፒ ኤም ሳይት። ይሄኛው ሞኖግራም ነው፣ ጃኔት ሞኖግራም የሚሉት ነውና እንደዚህ ነው የሚመጣው። እዚህ ጋር ኩን ፓውች ከማንጠልጣያው ጋር ነው የሚመጣው ማለት ነው። ግን ታፓንድ ስለማድረግ እንደዚህ አድርጌ ነው የሚይዘው። እንደ አክሰሰሪ ነው እዚህ ጋር የምጠቀመው ማለት ነው። በጣም የምታምር ቦርሳ ነች። እኔ ከገዛሁት ጊዜ ጀምሮ ደስ ምሎኝ የማደርጋት ነች። በጣም ቆንጆ ነች። ውስጡ ሁልጊዜ እንደምላችሁ ኦርጋናይዘር አለኝ እንጂ ይሄ ክፍት ነው ኦርጋናይዘሩ ግን ዚፕ ምንም ስላለው ውስጡ ስታስቀምጡበት አይወድቅባችሁ ማለት ነው እንጂ ክፍት ነው ሙሉ በሙሉ። እዚህ ጋር ብቻ እንደምታዩት እንደዚህ ቁልፍ ብቻ ነው ያለው እንጂ ክፍት ነው ማለት ነው። ኦን ደጎ ባጎች እንደዚህ አይነት ናቸው። እኔ ዩዥሊ ኦን ደጎን አልወደውም በትልልቁ ማለት ነው። ግን በቃ ይህን ሳየው እንዴት እንደወደድኳት ማለት ነው በትንሽ ታምራለች። ይህ ነው እንግዲህ የዛሬ የቀን ወተት ተደፍቶብኛል። ነጭ ነጭ ነው። ቡና እያፈላሁ ነበረ። በጣም ይቅርታ አምጥቻለሁ፣ ከናንተ ፊት ቆይ ቀዳለሁ። እስኪ እኛም ቡና እየጠጣ እንስራ ብዬ ነው። አያችሁት? በጀበና ነው ቡና አሁን የማፈላው ማለት ነው። በፊት በጀበና አላፈላም ነበረ፣ አሁን ግን በጀበና እያፈላሁ ነው። ሽታው ራሱ እንዴት ደስ እንደሚል። ይሃብ አይዲያ። እኔ እንግዲህ ጠዋት ጠዋት ቡና ካልጠጣሁም እንደውም ዛሬ ረፈደብኝ አስራ ሁለት ሰዓት ሆኗል፣ ማለት ጾም አይደለም ምን አይደለም ቪዲዮን ስቀርጸው ማለት ነው። እና ቡና ካልጠጣው ብዙ ጊዜ ጠዋት በደንብ ያ፣ ብዙዎቻችሁ እንደዛ ናችሁ ብዬ አስባለሁ ደስተኛ ሁነን ለመኖር ሶስት ነገሮች ቢኖሩን እኔ እንግዲህ ብዙ ጊዜ በራሴ ላይ ኤክስፐሪንስ ያደረግኩትን ነገር ነው ይዤ የምመጣው ማለት ነው እና ለእኔ ይሰራልኝም ብዬ የማስበውን ነገር ነው የምነግራችሁ። እና ደስተኛ ሆናችሁ ለመኖር ደስተኛ ህይወት እንዲኖራችሁ የሚያደርጋችሁ እነዚህ ሶስት ነገሮች ላይ በደንብ ብትሰሩበት ህይወታችሁ ደስተኛ ይሆናል ብዬ የማስበውን ነገር ዛሬ እሱን ነው እንግዲህ የምነግራችሁ ቡና እየጠጣን እንግዲህ ዛሬ ነው ከእናንተ ጋር በስማ እንዴት እንደሚጣፍጥ ቡና ነው፣ እና ያንን ነው መጀመሪያ ላይ የመጀመሪያው ለሁላችንም ይጠቅመናል ብዬ ማስበው ደስተኛ ሰላም የሆነ ህይወት እንዲኖረን እግዚአብሔርን መፍራት ነው። እግዚአብሔርን ማመን፣ እግዚአብሔርን መፍራት፣ ህይወታችሁ ላይ ሁሉ እግዚአብሔርን ማስገባት። እሱ ህይወታችን ደስተኛ ሆነን እንድንኖር ይረዳናል። በቃ ብዙ ነገሮችን አሁን ለምሳሌ እግዚአብሔር የምትፈሩ ከሆነ ሰው ላይ መጥፎ ነገር ለማድረግ ትቆጠባላችሁ ማለት ነው፣ እግዚአብሔርን ስለምትፈሩት። እግዚአብሔር የምትፈሩ ከሆነ እናንተ ላይ ቢደረግ የማትፈልጉትን ነገር ሰው ላይ አታደርጉም ማለት ነው። ታውቃላችሁ፣ እንግዲህ ካርማ ሪል ነው ብላችሁ ታምናላችሁ ማለት ይመጣል፣ ይመለሳል፣ ምንም ነገር ስታደርጉ ማለት ነው። መጥፎ ነገር በሰራችሁ ቁጥር ደግሞ ህሊና የሚባል ነገር አለ፣ ይጠይቀናል ማለት ነው። ከዛ ሁሉ ነገር ነፃ እንድንሆን እግዚአብሔርን ማመን መፍራት። ስትፈሩት እና ስታምኑት ሰላም ይሰጣል። በምትሄዱበት ሁሉ ነገር ደስተኛ፣ ባላችሁ ነገር ደስተኛ እንድትሆኑ ያደርጋል። እንዳልኳችሁ መጥፎ ነገር ሰዎች ላይ አታደርጉም። እንደዚህ ያንን ነገር ስታረጉ ደግሞ ህይወታችሁ ሁሉ ደስ ብሏችሁ፣ ደስ የሚል እንቅልፍ ትተኛላችሁ ማለት። እናንተ የሚደረግባችሁን ነገር የማትወዱትን ነገር ሰው ላይ የማታረጉ ከሆነ እናንተ ሰላም የሆናችሁ ሰዎች ናችሁ ማለት ነው። ያ የሚመጣው እንግዲህ እግዚአብሔርን በመውደድ እግዚአብሔርን በመፍራት ነው የሆንን ማለት ያ የሚመጣው ማለት ና እግዚአብሔር በህይወታችሁ ሁሉ ማስገባት ከምንም ነገር በላይ እግዚአብሔር መልካም አባት ነው ብሎ ማመን ሰላምና ደስታ እንዲሰጠን ያደርጋል። እና እሱን ነው እንግዲህ የመጀመሪያ ምለው። ሁለተኛ ነገር ደግሞ ባላችሁ ነገር ደስተኛ ሁኑ ዶችዬ። ባለን ነገር ደስተኛ መሆን አለብን ብዬ አስባለሁ ማለት ነው። በጣም ብዙ ሰዎች ይሄ አሁን ደግሞ ሶሻል ሚዲያ መጥቷል። በዛም በአካባቢያችንም፣ በጓደኞቻችን አብሮ በተማሩ እነዛ ሰዎች ጋር ኮምፔር ራሳችን እያደረግን፣ ብዙ ጊዜ ደግሞ ሰው ኮምፔር የሚያደርገው ራሱን ከራሱ የተሻለ ነው ብሎ ከሚያስበው ሰው ጋር ስለሚሆን ማለት ነው እንጂ ብዙ ጊዜ እንግዲህ በቃ ከእናንተም የሚያንስ ሰው አለ፣ ግን ያንን አይደለም የምናየው ማለት ነው። የምናየው ከኛ የተሻለ ደርሰዋል ብለን የምናስብ ከሆነ እና የተሻሉ ሰዎችን በምናየው ሰዓት ማለት ነው እኛ መልካም ነው። የተሻለ ሰው ስታዩው እናንተ ደግሞ የተሻለ ነገር ነገ መስራት መቻል እና ማሰብ በጣም ትልቅ ነገር ነው። አይደለ ምንድነው የሚባለው? በሁለት ይቀፈላል። መንፈሳዊ ቅናት የሚባል ነገር አለ ሲል አንድ ልጅ ሰምቻለው ማለት ነው። መንፈሳዊ ቅናት ሰዎች የሆነ ነገር እያደረጉ የተሻለ ነገር ሲያደርጉ እኔም ማድረግ አለብኝ የሚል የቅናት መንፈስ ሲሆን አለ ማለት ነው። እንደገና ደግሞ መጥፎ ቅናት ደግሞ ማለት እንዴት ይሆንላታል? እንዴት ይደረግላታል? ብሎ ያንን ሰው ማሰብ ይሄ መጥፎ ቅናት ነው። ግን አንዳንዴ በቃ እኔስ የሆነ ነገር ሰርቼ ለምን አላድገም፣ እኔስ የሆነ ነገር አድርጌ ለምን የተሻለ ነገር አልሰራም? ብሎ ማለት መንፈሳዊ ቅናት ነው ሲል ሰምቸዋለሁ። እና ጥሩ ነው ሰዎችን ስታይ ሁልጊዜ የተሻለ ነገር ስናይ ነው ሁሉም ሰው ማለት የተሻለ ነገር የሚያስብ ማለት ነው። ሞር ባየን ቁጥር ይህ መደረግ ይችላል እንዴ ማድረግ ይችላለሁ እንደ እከሌ የሚያደርገው ከሆነ እኔ ሲያክተኛል ብለን እንድናስብ ያደርገናል። እንደዚህ አይነት ነገሮች ማለት ነው። ግን በመጥፎ ነገር አይሆንም። ነው እንጂ ባላችሁ ነገር ደስተኛ ሆናችሁ ኑሮ ብዬ ስላችሁ ምንም ነገር አያስፈልጋችሁ የተሻለ ነገር ማየት የለባችሁ ማለት ሳይሆን፣ ግን ብዙ ጊዜ ሰዎች ባላችሁ ነገር ደስተኛ አይሆኑም ማለት ነው። ግን ባለን ነገር ደስተኛ ማት ከሆነ ሰዎች አላቸው ብላችሁ የምታስቡት ነገር ላይ እንኳን ብደርሱ ደስተኛ አትሆኑም እውነት ለመናገር ቁስ ገንዘብ ስልጣንም ቢሆን እንደዛ እንደዚህ አይነት ነገሮች በሙሉ ማለት ነው ደስተኛ ያደረጉንም ደስታን የሚፈጥረው ከውስጥ ነው ከውስጥ ከኛ ነው የሚገኘው ማለት ነው ከውስጣችን ከመንፈሳችን ነው ካለን ነገር ማለት ከእርጋታችን ከሁሉ ነገራችን ነው ደስታ የምናገኘው እንጂ ካሉን ከገንዘባችን ከሆነ ነገራችን አይደለም። እነሱ ነገሮች ደስታን አይሰጡም ማለት ነው። ግን የምንፈልገውን ነገር ለማድረግ በቃ ቀለል ብሎ ገንዘብ ሲኖራችሁ፣ ፓወር ሲኖራችሁ፣ የሆነ ነገር ሲኖራችሁ ማድረግ የምትፈልጉትን ነገር ለማድረግ በቀላሉ ቶሎ የሚረዳችሁ ነገር ነው እንጂ ደስተኛ እንድትሆኑ የሚያደርጋችሁ አይደለም። ግን ደስተኛ እንድትሆኑ ማድረግ የምትፈልጉት መልካም ነገር ካለ እሱን እንድታረጉ ይረዳችኋል ማለት ያ መኖሩ በጣም ህይወታችሁን ቀለል እንዲያደረግ ያረጋችኋል እንጂ ገንዘብ ስላላችሁ ደስተኛ አትሆኑም ማለት ነው። ሰዎች የምናያቸው ሰዎች ያህል ማለት ነው። ነገሮች ሁሉ ስላለን ደስተኛ እንሆናለን ማለት አይደለም። ደግሞ ሰው ባለው ነገር ደስተኛ ማይሆን ከሆነ ምን ይሆናል መሰላችሁ የፈለገው ነገር ብታገኙ ማለት ነው፣ እዛ ላይ ስደርሱ ሁል ጊዜ ከላይ ያሉ ሰዎችን ነው የምታየው። የሰው ልጅ ደግሞ ይበላለጣል ማለት ነው፣ አንዱን አንዱ ይበልጠዋል ማለት ነው። በቃ የዚህ የሀብት ጥግ የለም። እንደገና ደግሞ የዚህ የእውቀት የመታወቅ ሊሆን ይችላል የእሱ ጥግ የለውም። ሁልጊዜ ከእናንተ የተሻለ ሰው ይመጣል ማለት ነው እና ሁልጊዜ ሰዎችን የምታየው ከሆነ ባላችሁ ነገር ደስተኛ ትሆኑ። ኢቨን በጣም ትልቅ ቦታ ላይ ቀን ብትደርሱ ማለት ነውና፣ ሁል ጊዜ ባለን ነገር ደስተኛ ንሆን ብዬ ነው ማስበው ማለት ነው። ግን ባለን ነገር ደስተኛ ንሆን ማለት ደግሞ አንዳንድ ሰዎችን ሰዎች አሁ፣ ለምንድን ነው እንደዚህ የምትሆነው እንዴ? ግማሽ እንጀራ አይደል እንዴ የምትበለው? ለምንድነው እንደዚህ የምትሆነው ለየትኛው ኑሮ ነው እንደዚህ አይነት ምናምን በቃ። ስምንት ቤትም ደግሞ ትልልቅ ቤት ሲኖራችሁ ምናምን እንደዚህ፣ በጣም የለፋ የጣረ ሰው የተሻለ ኑሮ የሚኖረውና እንደዚህ አይነት ነገርም ራሱ ሰው ሲኖረው እንዴ ምን ስምንተኛው እሺ ደረሰ ስምንተኛው እሺ ሲመጣ ሁሉም ሰው ጥሩ ቤት ይኖሯል፣ ይላል አይ እንደዛ አለ ነው የእግዚአብሔር እኔ ቃል እንደዛ ይላል ብዬ አላስብም ማለት ነው። እና እግዚአብሔር ብዬ ነው ማስበው፣ እኔን፣ የእኔ መረዳት መጽሐፉ የሚለው የሚሰራን ሰው ይወዳል የሚሰራ እጆች የተባረኩ ናቸው ነው የሚለው፣ ማለት ነው። ጠንካራን ሰው እንጂ ስንፍናን አያበረታታም። በስንፍና ቁጭ ብሎ ለመቼ ለምን ብለን ምናምን የሚሉ ሰዎች መስራት ሲያቅታቸው ሰዎችን የሚያጣጥሉ ሰዎችንም አልደግፉም። እውነት ለመናገር ግን ባለን ነገር ደስተኛ እንሆን ማለት የሆነ ነገር እንዲኖረን አናድርግ ማለት አይደለም። ግን ሁልጊዜ ባላችሁ ነገር ደስተኛ ማትሆኑ ከሆነ የፈለገው ነገር ቢኖራችሁ እንኳን ደስታን አይሰጣችሁም ብዬ ስለማላምን ማለት ነው። ሁልጊዜ ባ ትንሽም ሆነ ትልቅ መቻል ነው። ልክ የምንኖረውን ኑሮ ልንወደው ይገባል የሚል አመለካከታለኝ። ያ ነገር ደግሞ ራሳችሁ ደስተኛ እንድትሆኑ ያደርጋችኋል። ሰዎችን ግን የምታየው ከሆነ፣ ሰሞኑን አንድ ኢንተርቪው ሲደረግ አይቼ ነበረ ማለት ነው። እና ሰውየው መጥቀስ አልፈልግም፣ ሰይፉ ላይ ምንድን ነው ያለው፣ የዘንድሮ ትዳር አይነት ነገር ነው የሚያወራው። እንግዲህ ስለ ራሱ ነው የሚያወራው ብዬ አስባለሁ። ግን ምንድነው ቁጭ ብለን ቤት ውስጥ በቃ ወሬ የራሱ መወራራት እኮ የለም፣ ምናምን አይተዋል፣ እከሌ ሬንጅ ሮቨር እየነዳ አየህ አይደል እከሌ እንደዚህ አይነት እንትን ልብስ ለብሳለች ምናምን የሚባል ነገር ነው ያለው። እውነቱን ነው እንደዚህ አይነት ነገር ላይ ያለ ሰው፣ ኮምፒቴሽን ላይ ያለ ሰው የራሱ ኑሮ እየኖረ የሌለ ሰው ማለት ነው። ያ ሰው ማለት የፈለገው ነገር ቢሆን ደስተኛ የሆነ እውነት ለመናገር ማለት እኔ ውስጤ በደንብ ነው አንደርስታንድ ያደረገው ማለት ነው ምን አብሮ ያለውን ትዳራችሁን ጓደኛችሁ ምን ያህል ባዘር እንደምታደርጉት አብሮ ያላችሁ የእናንተን ፓርትነር ማለት ነው። እና ወንዶች ደግሞ በተፈጥሮ እነሱ ላይ ነው እንግዲህ ትዳር ይዘው ሲኖሩ ልጅ ይዘው ሲኖሩ ማለት ነው ብዙ ጊዜ ማለት በቃ ህይወትም እንደዛ ነው፣ ፕሬት የተደረገ ነው እና ወንዶች በቃ ኃላፊነት እንዲወስዱ የቤቱ ራሱ ነው እንዲኖሩ ነው እንግዲህ የሚለው ማለት ነው። መጽሐፍ ቅዱስ የሚለው እንደዛ ነው። ህይወታችንን ሞር ወንዶች ካገቡ ምን ካሉ ለሚስታቸው ለልጆቻቸው መተቻለ መጠን ማለት የሚያስቡትን ጥሩ የሚሉትን ህይወት ማኖር አለብን ብለው የሚያምኑ ናቸው። ሴቶችን ብንረዳ ማለት ነው ጎበዝ ሰራተኞች ብንኖርም ስን ግን የነሱ ስራ ራስ ነው እውነት ለመናገር ማለት እና እንደዛ ብለው ነው እንደዚ አይነት ማይንድ ሴት ላይ ነው አድገው የሚመጡ ማለት ነው እና ከሊኮ ያላት ነገር ምናምን እያላችሁ ሁልጊዜ የእናንተም ባል አብሯቸው የሚኖረውን ሰው በዘር የምታረጉት ከሆነ ደስተኛ አይሆንም። ያንን ማድረግ ስላልቻለ ለእናንተ ማለት ነው። ለምን ያ ማድረግ አለብኝ እኔ አቤት ባባዬ ጌም የመነተው ከ እና፣ ውዶቼ ወንዶች የቤቱ ራስ ነው ስለሚመጡ ቤታቸው ሚስታቸውን እናስተዳድራለን ብለው በዛ ስለሆነ ክሬት የተደረጉ ወንዶቹ እና ሁልጊዜ ይህንን ማድረግ እኔ አላደረግኩም፣ እና ሌሎች ግን እየተደረገላቸው ነው እንደዛ፣ በቃ አንተ አላረክም። እዚህ ላይ ነው ያለሁት፣ ሌሎች ጓደኞቼ ማውቃቸው ሰዎች ምናምን ግን ይህንን እያደረጉ ነው ብሎ ያንን ማድረግ ሰላም እንድታጡ ያደርጋል። ከባላችሁ ጋር እንድትለያዩም ያደርጋል ማለት ነው። ደስታን እንድታጡ ያደርጋል። ብዙ ነገራችሁን ባዘር ያደረጋችሁ ያ ሁሉ ነገር የሚመጣው ባለን ነገር ደስተኛ ደግሞ ማለት ነው። ሰዎች ምን እንዳለ አታውቁም ማለት ነው። የምታዩት ነገር ሁሉ ጥሩ ነው ማለት አይደለም። እናንተ የተሻለ ነገር ሊኖራችሁ ይችላል ማለት ነው። የተሻለ ፍቅር፣ የተሻለ ሰላም፣ የተሻለ ነገር ሊኖር ይችላል። ያለው ሰው ሁሉ ፍቅር የለውም ማለት አይደለም። እንደዛ ብዬ አላምንም። እና ግን ሁልጊዜ ሰው ባለው ነገር ደስተኛ የሚሆን ከሆነ ሁልጊዜ ሰዎች ውድድርም ካለ ከራሳችን ጋር የምንወዳደር ከሆነ ለወደፊቱ የተሻለ ጥሩ ቦታ መድረስ እንችላለን እንጂ እንዲህ ራሳችን ከሰዎች ጋር እያወዳደርን ግን ሰላም ማጣት የለብንም። ሌሎችንም አብረው ያሉን ሰዎችንም ደግሞ ሰላም እናሳጣለን ማለት ነው። ቤት ውስጥ ደግሞ ሰላም ከሌለም ማለት ነው እኛም ደስተኛ አልሆንም፣ ልጆቻችን ደስተኛ አይሆንም፣ አካባቢ ያለን ሰው በሙሉ ደስታን እናስርቃለን ማለት ነው። እንደዚህ አይነት ሰዎች ሰላም አይሰጡም ለማንም ማለት ቶክሲክ ነው የምትሆኑት። እና ሁልጊዜ ባለን ነገር ደስተኛ መሆን የመሰለ ነገር የለም ማለት ነው። ደስታ ደግሞ ራስ ነው። ማንም ሰው አይሰጣችሁ ማለት ነው። ራሳችሁ ናችሁ ለራሳችሁ የምትሰጡት ማለት ነው፣ እንጂ ማንኛውም ሰው አይደለም የሚሰጣችሁ ነው። ሁልጊዜ ባለን ነገር ደስተኛ ንኖ የተሻለ ነገር ላይ ደግሞ ስንደርስ በዛኛው ደስተኛ እንሆናለን። ሁልጊዜ ባለን ነገር እና የተሻለ ነገር ለማድረግ መጣል ግን ሁልጊዜ ባለን እንደምለው ሁሌም ባላችሁም በሌላችሁም ነገር እግዚአብሔር አመስጋኝ እንሆን ምለው። ለዛ ነው በቃ ደስታ ብዙ ስላለን አይደለም ደስታ የሚመጣው ከውስጥ ከልባችን ነው። ደስታ የሚመጣው ባለን ነገር ደስተኛ ስንሆን ነው ማለት ነው። ደስታ የሚመጣው እኛ ራሳችንን ከሌሎች ሰዎች ጋር ኮምፒቴሽን እስካልፈጠረን ድረስ ነው ማለት ነው። ደስታ የሚመጣው ሁል ጊዜ የሌላው ሰው የተሻለ ነገር ነው ያለው ብለን ካለማሰብ ነው። ደስታ የሚመጣው ባለን ነገር ደስተኛ ስንሆን እራሳችንን ደስታ የምንሰጠው ብዬ አስባለሁ። እና እሱ ነገር በቃ የመጨረሻ ህይወታችሁን ደስተኛ ሆናችሁ እናንተ ጋር ያለውንም ሰው፣ ቤተሰቦቻችሁንም፣ ባላችሁንም ደስተኛ አድርጋችሁ ትችላላችሁ ማለት ነው። ሶስተኛና የመጨረሻ ነገር ደግሞ ራሳችን ላይ እንስራ። ከዚህ በፊትም ብዙ ቪዲዮ ሰርቻለሁ ማለት ነው ሰዎችን ብሌም ከምናደርግ ራሳችን ላይ እንስራ ይባላል። ቋረልኛ ጋር አባባል አለ አይደለ? እንዲህ ብላችሁ ስትጠቁሙ ሶስት ጣታችሁ ወደ እናንተ ነው የሚመጣው ማለት ማለትና፣ ስለዚህ ሁልጊዜ ግዜ ለዛ ነው አያችሁ። ይመስለኛል እንግዲህ እናት አባቶቻችን እንደዚህ አይነት ሳይንስ ያስተምሩን እንግዲህ እያደለ ለማስተማር ፈልገው ነው ብዬ አስባለሁ። ለምን የድሮ ሰው በጣም ብሪሊያንት ነው ነው የማስበው እና እንደዚህ ብለን ስንጠቁም ማለት ነው ቆይ በምንል በመንል ሰዓት ይሄ ሌላው እጃችን ወደ ራሳችን ነው። ስለዚህ እኔ ምንድን ነው ያደረኩት? መጥፎ ሪሌሽንሽፕም ካላችሁ መጥፎ ጓደኝነት፣ መጥፎ ፋሚሊ እየተ ማለት እየሆነባችሁ ከሆነ የእኔ ድርሻ ምንድን ነው፣ ምንድን ነው ያልሰራሁት እኔ ላይ ብላችሁ ራሳችሁ ላይ ብትሰሩ የተሻለ ደስተኛ እንድትሆኑ ያደርጋችኋል ማለት ነው። ችግሮችም በቀላሉ እንዲቀረፉ ያደርጋል ማለት። ብዙ ጊዜ እንግዲህ እዚህም ራሱ ሶሻል ሚዲያ ላይ ስናየው፣ ሰዎችንም እንዲህ በአካል የምናውቃቸው ሰዎች ሁል ጊዜ ሲመጡ፣ ሁሉም ሰው ከኔ እንደዚህ ያደረገኝ እኔ ተበደድኩ ብሎ ነው የሚመጣው ማለት ነው እና አንድ ሰው ብቻ ተበዳይ ሊሆን አይችልም ማለት ነው። በሁለቱም አቅጣጫ የሚመጣ ነገር አለ እና ያ ሁሉ ነገር የሚመጣው ወደኛ ወደ ራሳችን ጠብም፣ ብዙ ነገሮችም የሚመጡት አንዳንዴ ሁሌም አይደለም። በእርግጤ እናንተ የተሻለ ነገር ሰርታችሁ ወደዛ ነገር የደረሳችሁ ሰዎች ልትኖሩ ትችላላችሁ፣ ግን እሱን ፐርሴንቴጁን ያጠበዋል ማለት ነው። ራሳችን ላይ ስንሰራ ግን፣ ራሳችሁ ላይ በደንብ ደግሞ ሰርታችሁ፣ በሪሌሽንሽፕም ከሆነ በጓደኝነትም፣ ራሳችሁ ላይ በደንብ ሰርታችሁ ማለት እናንተ ላይ ችግር ሳይኖር የዛኛው ሰው ችግር ከሆነ ምንም የሚያስቆጫችሁ ነገር የለም ማለት ነው። ነገ ከነገ ወዲያ ሪግሬት የምታረጉበት ምንም ነገር የለም። የምችሉትን ያህል ስለሰራችሁ ያ ደግሞ ደስታ ደስተኛ ምእንድትሆኑ ይጠቅማችኋል ማለት ነው። ለምን ሰርታችኋል እናንተ ላይ ብዙ ጊዜ አሁን ባለትዳሮች መጥተው ሲናገሩ ሰምታችኋል። ልጅነት ባይኖረኝ ኖሮ እንደዚህ ባልሆን ኖሮ ዛሬ ያለሁበት ደረጃ አልሆነም። ብዙ የሚመክሩ ሰዎች አሉ አይደለ? እዚህ ሶሻል ሚዲያ ላይ እና ያንን ነገር ስላላደረኩ እኔ ተጎድቻለሁ። እኔ የጎዳኝን ነገር ነው ለእናንተ የምመክራችሁ ብሎ የሚመጡ ሰዎች አሉ። እና ስላልሰራውበት ብለው ስለሚያስቡ ማለት ነው። እና በሁሉም ነገር ሌሽም ቤታችሁም ላይ ላለው ነገር፣ ውጭም ላለው ነገር በጓደኝነት ታይማችሁ ላይ ሁልጊዜ እራሳችሁን መጠቆም አለብ። የእኔ ችግር ምንድን ነው? የእኔ ችግር ምንድን ነው ስትሉ ብዙ ጊዜ ይቀረፋል ማለት ነው ችግሮች እራሳችሁ ላይ ስትሰሩ፣ ማለት ምናልባት ያ ሰው የሆነ ነገር እንዲናገር የእናንተ አነጋገር የእናንተ የመጣችሁበት መንገድ ይሆናል ያንን ሰው ሊያስተው የቻለ ማለት ነው። ስለሆነ ሁልጊዜ መጀመሪያ እራሳችን ላይ እንስራ። እሱ ሰርተን እንኳን ባይሳካ ደስተኛ እንሆናለን። ምንም ሬግሬት የሚያደርገን ባደርግ ኑሮ እንደዚህ ሞክሬው ቢሆን ኑሮ የምንለው ነገር አይኖርም ማለት እና ይህ ሶስት ነገሮች በህይወታችን በደንብ አድርገን ፎከስ አድርገን የምናደረግ ከሆነ ህይወታችን በጣም ደስተኛና ሰላማዊ ሰዎች እንሆናለን ማለት ነው። አንደኛው እግዚአብሔር መፍራት እግዚአብሔር ወደ ቤተሰባቸው ወደ ውስጣቸው ወደ እናንተ ወደ ማንነታቸው ማስገባት በጣም ሰላም ይሰጣል። የሚነግረን ነገር አለ። እሱን ነገር መጥፎ ነገሮች እንዳናደርግ ያደርገናል። ያ ነገር ደግሞ ሪግሬት ሰይጣን ብዙ ጊዜ ፑሽ አረጋችኋላ። የሆነ መጥፎ ነገር ሲደረግ ያ መጥፎ ነገር እንድታረጉ ያረጋችሁን፣ ከዛ በኋላ ሪግሬት እንድታረጉ የምትሆኑት ማለት ነው። ግን የእግዚአብሔር ስትሆኑ ግን መልካም ነገሮችን እንድታረጉ በአካባቢያችሁ ሁሉ ሰላም፣ እናንተ ሰላም ኑሯችሁ፣ ሰዎችን ሰላም እንድትሰጧችሁ ነው መጽሐፍ ቅዱስ የሚያስተምረን ማለት ነው። እና ያ ምን ያረጋችኋል? ለእናንተም ደስተኛ ትሆናላችሁ። ሰውን ባለመበድላችሁ በኋላ ቅር የሚላችሁ ነገር አይኖርም። ያንን ይሆናል ማለት እግዚአብሔር ደግሞ ሰላም ደስታ ይሰጣል ማለት ነው ውስጣችሁን። ሌላው እንግዲህ ሁለተኛ እንደነገርኳችሁ ባለን ነገር ደስተኛ። ሶስተኛ ነገር ደግሞ ሁልጊዜ ወደ ዲ ብለን አንጠቆም ነው እንግዲህ ወደኛ እኒ ነው። እነዚህን ነገሮች እንግዲህ እየጠጣሁ ቡና የበረደ እናንተ፣ ኦ ደስ ይላል። እና ይህንን ይመስላል ዛሬ ለእናንተ እንግዲህ ሶስት ነገሮች ለኔ የጠቀሙኝ አሁንም ፕራክቲስ እያደረኩበት ያለ እየኖርኩበት ያለ ነገር የጠቀመ እኔንም ቤተሰቦችን የጠቀመን ብዬ ያሰብኩትን ነገር ነው ዛሬ ሸራ እስኪ የሚቀጥለው ማዘርስ ደይ እየመጣ ነው። ለዛ መስራት እፈልጋለሁኝ። ና እኔ ላይፍ ስለማልገባ ጠየቂያችሁ ነበረ። እንደገና አስቀምጥላችኋለሁኝ። ላይፍ ስለማልገባ የእናንተንም ሀሳብ አብሬ ማድረግ እፈልግ ነበር። በኮመንት ብታሳውቁኝ ደስ ይለኛል። እስቲ ስለ እናትነት፣ ስለ አንዳንድ ነገሮች የምትሉትን እስቲ ሸር አድርጉኝ። እኔም ኮመንታችሁን አይቼ በእናንተ ሀሳብ ላይ በዛው ቪዲዮ እንዲሰራ ለማለት ነው። እንግዲህ ውዶች ዛሬ ይህንን ይመስላል። በሚቀጥለው ጊዜ እስክንገናኝ ድረስ ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንሆንላለሁ። ቸርን ሰንብት።